መድብል እና ዝና ፊት ለፊት ተፋጠጡ። እንግዲህ ሞገስና መድብል ዝናን ጠብቀው እያስፈራሩ ስለ ብሩክ እንደነግላቸው አድርገው ነበር። ነገር ግን የእሱ እንግዲህ ዝና እንግዲህ በድረቅነት አልነገራቸውም። ነገር ግን ደግሞ ወረቀት የቤት ይግባኝ ለተሰጣቸው ወደ ቤት መጣሽ ሰዓት ማህሌት ናግተዋት እንግዲህ ስለ ብሩክ ተናገድ እያሉ አፍነዋታል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከእኔ ጋ ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን ብያላችሁ። ሰላማችሁ ብዝት ይበል። አላችሁ አንድ እስከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ባለፈው ዝናና ማህሌት በተመካከሩትና ሴራቸውን በዘረጉት መሰረት ማህሌት ወደ ብሩክ ቤት ሄዳ የይግበኝ ወረቀት ልሰጥና በዛውም ደግሞ ምሳሌን እንድትገድል ምሳሌን ግሌበት ብሩክ እንግዲህ የለም ተብሎ ለምሳሌ እየተዘጋጅላት ነበር ማለት ነው ወጥመድ ያንንም እንዴት ማድረግ እንዳለብሽ በዛው አይተሽ። ወረቀት ነው የይግባኝ በወረቀት ነው ሰተሽ ነው የተወታ ብላ እንግዲህ ማህሌትን እንደፈለገ ነው የሚያሽከረክራት የሚጠቀምበት ማለት ነው ዝና ስለምትፈራው። በዚያም እንግዲህ ከው ከው እያለች ወደነማ ወደነ ብሩክ ቤት ስትሄድ ምንገራይ አይተዋት እንግዲህ፣ መድብልና ሞገስ ተከትለዋት ቤት ገብታ በዛው አስቀርጧታል ማለት ነው። ያላሰበችው ነገር ገጥማት ዘው እንግዲህ አግተዋታል ማለት ነው እሷን አግተዋት እንግዲህ ከአሰሯት በኋላ ወደ ዝና ነበር የሄዱት ሞገስና መዲብል እንግዲህ በአንድ ሆነው ዝናን በሚሄድበት አካባቢ የጠበቁ እንዲይዙት አድርገው ነበር ማለት ነው ነገር ግን እሷ ደግሞ ስለ ሁሉም ነገር ጨርሳን ነገረቻቸውም ምክንያቱም ዝናን በጣም ስለምትፈራ ያጠፋኛ ብላ እስካሁን አልተናገረችም ማለት ነው። ነገር ግን ደግሞ ብሩክ ማን ብሩክ ብሩክ ደግሞ ብር የተጠረበት ሰውዬን ስለዛ ምንነት እንግዲህ መዲብል አጣርቶ ነበር ስለዛ ሰውዬ እንግዲህ ዝና ስለሚያቅ ዝና አብሮ ስለሚሰራ፣ ዝና ነው የሆነ ነገር ከጀርባው ያደረገው እና ብሩክን ያጠፈው ብለው ገምተዋለ ማለት ነው። በዚህም የተነሳ ሞገስ እና መድብል ዝናን ጠብቀው ንገራይ እንግዲህ መሳሪያ እስከ መምዘዝ ድረስ ተዛርሰው ነበር። ንገረኝ አትነግረኝም? የወንድሜን የት እንዳደረስከው እያለ ሲለው ምንም መታቀው ጉዳይ የለህም ሲከራከሩ ነበር። ማኖዝ እንዲሁም ደግሞ ስለ ጓደኛው እንዲሁ መብሩክ የተበደረው ብርና ባለ ሰውዬ ስሙን እያነሳ እንዲሁም ደግሞ የሚሰራቸውን ስራዎችና ወንጀሎች እየጠቀሰ ሲናግረው በጣም ነው የደነቀጠው፣ ዝና ማለት ነው። ምክንያቱም የዝግኛክን የማዋቅ እድል አይኖረውም ብሎ ነበር ያስበው። አንተ እንዲሰማህ የሰማኸው እስር ቤት ነው ወይ ወስ ወይም የሰማኸው ብሎ ነበር ዝና። እንግዲህ ተደናቀጠው ማለት ነው። ምክንያቱም እንግዲህ ስለ ስራዊ አቅም ማንም አያውቁም ስለሚስራ ብሎ ይገምታል ማለት ነው ዝና

ሞገስ እኛ መቼ ነው ነፃነት የምናውጀው? ዝና እስካለ ድረስ ነጻነት አናገኝም። መውለድ መክበድ፣ እንዲሁም ደግሞ አብረን መኖርም እንደፈለግን መሄድ አንችልም፣ እያለች እየተሰቃቀች ነው አሁን ድረስ። ባጭሩ ነፃነት አለ እያለ እየመሸራት ነው ሞገስ ማለት ነው። ግን ስጋሁን ማህሌት ቤት ስላጎሯት ማህሌት ተነግረናለች ብለው እንግዲህ መዲብል እያዋጣት ነበር ማለት ነው። ነገር ግን ጭራሽ ልትናገር አልቻለችም ማለት ነው። በፍጹም ልትናገር አልቻለችም። በዚህ ጊዜ ስሜታዊ የሆነው በጣም እንግዲህ መዲብል ስሜታዊ እየሆነ ነበር ማለት ነው። አንገቷን አንቆ እንግዲህ ዝም ነበር ሊያረጋት የፈለገው። በጣም ተናዷል መዲብል እንግዲህ። ሞገስ ደርሶ አዳናት ማለት ነው። ሞገስ ባልደረሰ አንቆ ከላግላት ነበር ከዚያም እንግዲህ ሞገስ ተናገሪ፣ የምታውቂውን፣ አለበለዚያ ደግሞ አንለቅሽም ሲላት ከዚያ ምን ትላለች እንግዲህ ሞገስ እና መድብል እንደማጣላት አንተ ከኔ ጋር እንደሆንክ ያለውን ነገር መድብል ያቃሉ ይነግረዋለሁ ብላ ሞገስ እያስደነገጠች ነበር ማለት ነው። መጀመሪያ ያላትን ግንኙነም ማለት ነው እና ራፊ አርፊ ተቀመጭ እያለ ሲላት ከዚያም በኋላ የሆነ ነገር ታደርጋችሁልኝ እስማማለሁ ብላ ነበር ማለት ነው። እሱም ደግሞ ዝናን ምግብ ውስጥም እንግዲህ የእንቅፍ ምኝት አድርገ መድኒት አድርጋ አምጥታ እንድትሰጣቸው ነበር የተነጋገርት። እንዲሁም ደግሞ እሷንም ደግሞ ተባበሪን ብለዋት አልተባበርን ብላ ነበር እሷ። እንዲገና ደግሞ ቀሳ የሆነ ነገር ታደረጋችሁልኝ ይተባበራችኋለሁ ብላ ሀሳብ ቀይራ አለች ማለት ነው። ግን ሞገስቴ በጣም ፈርቷል። ከኔና ከእሷ ግንኙነት ያለውን ለመዲብል ተናግረዋለች፣ ወላ ነግረውን ብሎ በጣም ተጨንቋል ማለት ነው። ቀጣይ እንግዲህ ብሮ በሰላም ተገኝቶ በደስታ የሚመጡበትን ተስፋ እናደርጋለን።